ፕሬዚዳንት ኢሳያስ ከፋኖና ህወሓት ጋር አብሮም ዐብይን ለመገልበጥ አስቧል ሲሉ አምባሳደሩ ያበጠውን ምስጢር አጋርተዋል። የሻቢያ ጦር አሁንም በኢትዮጵያ መሬቶች ላይ አለ። በአስቸኳይ ከኢትዮጵያ መውጣት አለበት ሲሉም አስጠንቅቀዋል። የቀድሞው የውጭ ጉዳይ ሚኒስትር አምባሳደር ዲና ሙፍቲ ለኢሳያስ እቅጩን ነግረዋቸዋል። እንመለስበታለን። ጄኔራል ታደሰ ወረደ ከአራት ኪሎ መልስ እርምጃ ጀምረዋል። ጄኔራሉ ባለፈው ሳምንት መጨረሻ አዲስ አበባ ተገኝተው ከፌዴራል ፖሊስ ኮሚሽነር ጋር ከተነጋገሩ በኋላ ወደ ትግራይ እንዳይገባ የታገደው ሸቀጣሸቀጥ እንዲገባ መወሰኑ ይታወቃል። ዛሬ ደግሞ ጄኔራሉ ከአዲስ አበባው ምክር በኋላ እርምጃ መጀመራቸውን የሚገልጽ ድምፅ ደብዳቤ ጽፈዋል። እናስደምጣቸዋለን። ስለ ታየደ እንዳስር የተሰማውን መረጃ በዜናችን ተካቷል። ቢልጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታ መናገሩን እናስደምጣቸዋለን። ጥናስጥልን ውድ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት ዓመት ከፍለው ቀሪውን 60 ፐርሰንት ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘን ሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ1 እስከ ባለ4 መኝታ በሚፈልጉት የካራ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። ፕሬዚዳንት ኢሳያስ ከፋኖና ህወሓት ጋር አብሮ አብይን ለመገልበጥ አስቧል ሲሉ አምባሳደሩ ያበጠውን ሚስጥር አጋርተዋል። የሻቢያ ጦር አሁንም በኢትዮጵያ መሬቶች ላይ አለ፣ በአስቸኳይ ከኢትዮጵያ መውጣት አለበት ሲሉ አስጠንቅቀዋል። የቀድሞ የውጭ ጉዳይ ሚኒስትር አምባሳደር ዲና ሙፍቲ ለኢሳያስ እቅጩን ነግረዋቸዋል። አምባሳደሩ በሆርን ሪቪው ድረገጽ ላይ ለፕሬዚዳንት ኢሳያስ ጸባጫሪ ንግግር ከባድ የመልስ ምትወርውረዋል መንግስት የኢሳያስን ንግግር በንቀት አልፍ ዋለው ቢልም ባለስልጣናትና ምሁራን ግን ቆምጨጭ ያለ መልስ ለሻቢያው መሪ እየሰጡ ነው ለሻቢያው መሪ መረር ያለ መልስ ከሰጡት አካላት መሃል አምባሳደር ዲና ሙፍቲ ይጠቀሳሉ። አምባሳደሩ በሆርን ሪቪው ድረገጽ ላይ የፕሬዝዳንቱን ንግግር የሚተች ሰፊ ሀተት አጋርተዋል። በሃተታቸውም ኢሳያስ ፋኖና የህወሓት ክፋይን አዝለው አብይን ለመገልበጥ ያቀዱ ይመስላል ሲሉ ተደምጠዋል ኢሳያስ በቀጠናው ያሉ ኃይሎችን ከጎኑ ለማሰለፍ ያቀደ ይመስላል የሚሉት አምባሳደሩ የኢሳያስ ያሁኑ ፕሮጀክት ያተኮረው የትግራይና አማራ ሚሊሻዎችን በጋራ በማሰባሰብ ላይ ሲሆን ዓላማውም ለውጭ ኃይሎች ተገዥ ነው ያለውን የፌዴራል መንግስት ለመገልበጥ ነው ብለዋል። ይህ ዕቅድ በጣም አደገኛ ቅስቀሳ ነው ያሉ ሲሆን ፕሬዚዳንት ኢሳያስ የእርሱን ትዕዛዝ ለመቀበል ፈቃደኛ ባልሆኑ ተከታታይ የኢትዮጵያ መንግስታት ላይ የዘር ካርድ በመጠቀም አንዱን ብሔር በሌላው ላይ የማነሳሳት የረጅም ጊዜ ልምድ አለው በማለት የፕሬዝዳንቱን ኢትዮጵያ የማሸበር ዕቅድ አጋልጠዋል። ኢሳያስ አሁን ላይ በኦሮሞ ህዝብ ላይ ጥላቻ ለመፍጠር የሞከረ ነው ሲሉ የሚቀጥሉት አምባሳደር ዲና ሙፍቲ አሁን ጊዜው ፕሬዝዳንቱ ሀገራቸው ላይ ሊያተኩሩ የሚገባበት ነበር፣ ሆኖም አሁንም በቀጠናው ጸባጫሪ በመሆን ቀጥለዋል ብለዋል። የሻቢያ ጦር በአፋጣኝ ከኢትዮጵያ ግዛት እንዲወጣና የታጠቁ የኢትዮጵያ ኃይሎችን ከመደገፍ እንዲቆጠብ ዓለም አቀፉ ማህበረሰብ ጫና ማድረግ አለበት ሲሉም ተማጽነዋል። ኤርትራ ነጻና ሉዓላዊ ሀገር ሁና ከተመሰረተችበት ጊዜ ጀምሮ ባለፉት 34 ዓመታት በዙሪያዋ ካሉ በርካታ ሀገሮች ጋር ስትጋጭና ስትዋ ጋነው ነው የኖረችው። በቀይ ባህር ባሉት በሃኒሽ ደሴቶች ይገባኛል ከየመን ጋር እንደ አውሮፓውያን አቆጣጠር በ1995 ተዋግታለች። ከዚያን ወዲህ ደግሞ እንደ አውሮፓያን አቆጣጠር ከ1996 እስከ 1998 የሱዳን ተቃዋሚዎችን ደግፋ የሱዳን መንግስትን ስትዋጋ ቆይታለች። እንደ አውሮፓያን አቆጣጠር ከ1998 እስከ 2000 ደግሞ ከኢትዮጵያ ጋር በባድመ ድንበር ይገባኛል የተነሳም ከባድ ጦርነት ስታካሄድ ቆይታለች። እንደ አውሮፓያን አቆጣጠር በ2008 ዓ ም ደግሞ በራስ ዱሜራ ድንበር ይገባኛል የተነሳም ከጅቡቲ ጋር ወደ ግጭት ገብታለች። ከነዚህ ሁሉ በተጨማሪም በሶማሌ እርስ በርስ ግጭት ውስጥ ጣልጋ በመግባት ከኢትዮጵያ ጋር የጃዙር ግጭት ውስጥ ገብታ መቆይቷ እንዲሁም በሶማሊያ የሚንቀሳቀሱ ቀጠናዊ ስጋትን የደቀኑ አሸባሪ ኃይሎችን ስትደግፍ መኖሯ በታሪክ መዛግብት ሰፍሮ ይገኛል። የፕሬዝዳንት ኢሳያስ መንግስት በተከተለው ቀጠናዊ ግጭትና ውጥረትን በሚያጭሩ ፖሊሲዎች የተነሳ ኤርትራ በዓለም አቀፉ ማህበረሰብ ማዕቀብ ስትማቀቅ እንደኖረች ይታወሳል። ከአስር ዓመታት በላይ የዘለቀውን በኤርትራ ላይ የተጣለውን ማዕቀብ ለማስነሳት ኢትዮጵያ በቅርብ ዓመታት ዓለም ያቀፉን ማህበረሰብ በይፋ እስከመጠየቅ የደረሰ እርምጃ ወስዳለች። ይህ ደግሞ የሆነው አዲሱ የአብይ አህመድ መንግስት ከአስመራ መንግስት ጋር እርቅ በማውረዱ እንደሆነ ይታወሳል። ኤርትራና የኢትዮጵያ መንግስታት ከ20 ዓመታት በኋላም ዳግም መታረቅ በወቅቱ ቢደገፍም ወዲያውኑ ወደ መቃወም የገባው የህወሀት ቡድንም የሁለቱ አገሮች መንግስታት መቀራረብ ትግራይን ለመውጋት ሆን ተብሎም የተጀመረ ጥረት ነው የሚል ተቃውሞ ወደ ማቅረብ መግባቱ ይታወሳል። ይህ ደግሞ በህዋትና በኢትዮጵያ መንግስት መካከል የተፈጠረውን አለመተማመን እያሰፋል ተፋሂዶ ከባድ ውጥረት መፍጠሩ በሂደትም ከባድ ጦርነት ማስከተሉ አይዘነጋም። በዚህ ጦርነትም የኤርትራ ኃይል ከኢትዮጵያ ጎን የተሰለፈ ሲሆን ህዋት በጦርነቱ ወቅትም ሆነ ከፕትሮስ ስምምነት በኋላ የኤርትራ የአማራና የኢትዮጵያ መንግስት ኃይሎችን የጠላትነት ስም ሲሰጣቸው መቆየቱም አይዘነጋም። አሁን ግን ይህ የኃይል አሰላለፍ የተለወጠ ሲሆን ሻዕቢያ ከህዋትና ከአማራ ፋኖ ኃይሎች ጋር ተባብሮ ጦርነት ሊከፍት ነው የሚል ስሞታ ተደጋግሞ እየተነገረ ነው። ጄኔራል ታደሰ ወረደ ከአራት ኪሎ መልስ እርምጃ ጀምረዋል። ጄኔራሉ ባለፈው ሳምንት መጨረሻ አዲስ አበባ ተገኝተው ከፌዴራል ፖሊስ ኮሚሽነር ጋር ከተነጋገሩ በኋላ ወደ ትግራይ እንዳይገባ የታገደው ሸቀጣሸቀጥ እንዲገባ መወሰኑ ይታወቃል። ዛሬ ደግሞ ጄኔራሉ ከአዲስ አበባው ምክር በኋላ እርምጃ መጀመራቸውን የሚገልጽ ደብዳቤ ጽፈዋል። የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ በወታደራዊ አዛዦች የዘረጓቸውን ኬላዎች እንዲነሱ ትዛዝ ማስተላለፋቸው ተሰምቷል። ጄኔራል ታደሰ ወረደ በክልሉ ያሉ የቀረት ላዎች በአስቸኳይ እንዲነሱ በደብዳቤ ትዕዛዝ ሰጥተዋል። በጻፉት ደብዳቤ ኬላዎች የሸቀጦችን ነጻ እንቅስቃሴ እያደናቀፉና በንግድና በኢኮኖሚው ላይ ተጽዕኖ ማሳደራቸውን ጠቅሰዋል። ጄኔራሉ በአስቸኳይ እንዲነሱ ትዕዛዝ የሰጡባቸው አብዛኞቹ ኬላዎች የተዘረጉት በወታደራዊ አዛዦች አመራር ነው። ወታደራዊ አዛዦቹ በክልሉ በተለዩ አካባቢዎች የቀረጥ ኬላዎችን የዘረጉት በጌታቸው ረዳ የስልጣን ጊዜ ጀምሮ ነው። የጄኔራሉ ትዕዛዝ ይፈጸማል የሚለው ጉዳይ አጠያይቂ ከመሆኑም በላይ የባ የማሰቃው እንዳይፈጥር ተሰግቷል። ደብዳቤ ከወጣ በኋላ ጄኔራል ታደሰ የወታደር አዛዦችን ኬላ ማስነሳት አይችሉም የሚል ትችት እየቀረበ ነው። የቀረት ኬላዎቹ በወታደር አዛዦቹ የተዘረጉት በጌታቸው ረዳ አስተዳደር ወቅት ነው። ጌታቸው ረዳ መሰል የወታደር እንቅስቃሴዎችን ለማስተካከል ጥረት አድርገው ሳይሳካላቸው ቀርቶ ከስልጣን መንሳታቸው ይታወሳል። ጄኔራል ታደሰ ወረደ ባስተላለፉት ውሳኔ ላይ ወታደር አዛዦቹ ያዙት አቋም አልታወቀም። ከዚህ ቀደም የነበረው ሁኔታ ወታደሩ አዛ አዛዦቹ በጊዜው አስተዳደሩ የሚተላለፉ ውሳኔዎች እምብዛም አይፈጽሙም። ከእስር ከተፈቱ በኋላ በገዢው ብልጽግና ፓርቲና በጠቅላይ ሚኒስትሩ ላይ ብርቱ ትችት ሲያቀርቡ የነበሩት ታየ ደንዳ ዳግም መታሰራቸው እያነጋገረ ነው። ትናንት ከሰዓት ከመኖሪያ ቤታቸው በፖሊስ የተወሰዱት የቀድሞ ሰላም ሚኒስትር ዲታ ታየ ደንዳ ያሉበት እንደማይታወቅ ባለቤታቸው ተናግረዋል። ነጻ የተባሉባቸው ሁለቱ ክሶች ዳግም የተቀሰቀሱባቸው ታየ በፌዴራል ፖሊስ ከቤታቸው ከተወሰዱ በኋላ አሉ የተባሉበት ቦታ ፈልገው እንዳጧቸው ባለቤታቸው ለቢቢሲ ተናግረዋል። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡ የመንግስት የጸጥታ ኃይሎች በር አንኳኩተው አቶ ታዬን ለጥያቄ በፌዴራል ፖሊስ እንደሚፈለጉ በመግለጽ ወስደዋቸዋል። ከጸጥታ ኃይሎቹ ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው፣ ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዚህን ጊዜ የኦሮሚያ ክልል ምክር ቤት አባል መሆናቸውንና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብለዋል። ከአስር በላይ የሚሆኑ የፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን እንደተናገሩና ተወሰደ ወደ ተባለበት በመሃል አዲስ አበባ ወደሚገኘው የፌዴራል ፖሊስ ጽህፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ነገር ግን የቀድሞ የሰላም ሚኒስትር ዴታ እና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳም በጸጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላም እስከ ሰኞ ምሽት ድረስ የታሰሩበት ቦታ ማወቅ እንዳልቻሉ ባለቤታቸው ወይዘሮ ስንታየው አለማየው ለቢቢሲ ገልጸዋል። አቶ ታየ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው ሶስት ክሶች መካከል በሁለቱም ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታየን ጉዳይ የተመለከተው ችሎት በድጋሜ ከመታሰራቸው ከሰዓታት ቀደም ብሎ ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑን ቢቢሲ አቶ ታዬ ከመታሰራቸው በፊት ያነጋግራቸው ጠባቃቸው አቶ አበራ ንጉሱ ገልጸዋል። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት በስር ላይ ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳራ 23 ቀን 2017 ምረት፣ በሃያ ሺህ ብር ዋስትና እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ፀረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ወንጀሎች ተከሰው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ ዳንቻቤ ይገኙበታል። ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያ ላይ ችን በመግለጽ የሚታወቅ ነው። ይህንንም ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው አንድ አመት ለሚጠጋ ጊዜ በስር ላይ ቆይተው ነው በፍርድ ቤት ውሳኔ በዋስ የወጡት። ቢልጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረም። የማይክሮሶፍት መስራች ቢልጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረም። የ69 ዓመቱ ባለጸጋም በጤናና ትምህርት የሰው ልጅን ማውጣት አፍሪካ ውስጥ እያንዳንዱ ሀገር በበልጽግና ጎዳና ላይ መሆን አለበት ብሏል። ቢልጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ ም በአዲስ አበባ በብሔር ብሔራዊ ቤተ መንግስት በተካሄደ ስነስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልመዋል። አብይ ይህንን ሽልማት ለጌትስ ሲያበረከቱት በባለ ሀብቱ የተመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 አመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎዎችን በምን አይነት መንገድ መንገድ በመጠቀም ሰው ሰራሽ አስተውሎን በምን አይነት መንገድ በመጠቀም በአህጉራችን የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስበዋል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል ፈል በቅርቡ ቃል ገብቻለሁ አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንዲፈቱ ለማገዝ ይውላል በማለት ተናግረዋል። የሞዛምቢክ የቀድሞ ቀዳማዊት እመቤት ራሳ ማሼል በችግር ጊዜ የመጣ ሲሉ የቢል ጌትስን ዕቅድ አሞካሽተውታል። ሚስተር ጌትስ በለውጥ ጎዳና ላይ ከእኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል።